ታዲያ ምንድን ነው የከፋሽ? መጀመሪያ እናታቸው አለመሆኔን መሆኔን ትነግራቸዋለ። ከዛም አልፎ የእናታቸው ገዳይ መሆኔንም ትነግራቸዋለ። ከዛም በጣም ይጠሩኛል። እኔም ልቤ ይሰጋል። ያ ከመሆኑ በፊት ቤትን ለቅቄ ውልቀናለሁ። ለምን ነግራቸዋለሁ። እንዴ ማሚ፣ ወዴት ልትሄጂ ነው? እስካሁን አልተኛህም ነበር እንዴ? ከየት ነው የምትመጣው? እኔማ መድኃኒት እንድትጀምሪ ብዬ መድኃኒት ላመጣልሽ እጄ ነበር፣ ግን አላገኘሁትም። አንቺ በዚህ ሰዓት ሻንጣሽን ይዘሽ ወዴት ልትሄጂ ነው? አይ ለትንሽ ጊዜ ልዝናና ወጣ ልል ነበር፣ እንዲታመሽ። የት ነው ዘና የምትይው? ደሞስ በዚህ ሰዓት ሻንጣሽን ይዘሽ ወሬ ነው የምትወጪው? አሁንማ በጣም ደህና ነኝ፣ ተሽሎኛል። ለአንድ ለሁለት ቀን እህቴ ጋር ልሄድ ብዬ ነበር ታዲያ ለአንድ ለሁለት ቀን ሻንጣ ምን ያደርጋል? አክስቴ ጋ ቢሆን በዚህ በማታ አትሄጂም፣ የኔ ወድ ልጅ። በቃ አትቆ ግባ እናረፍበል። እሺ ማይ፣ ባይሆን ሻንጣሽን ልጅ ስማ። አሁንም ቢሆን የመሄዴን ነገር አልተውኩትም። እሺ ስትጀመር ለምን ትሄጃለሽ? እኔ እንደሆነ ለልጆቹ እናታቸው አይደለችም ብዬ አልነግራቸውም ተስፋዬ አንት አጠፋኝም? ይሄኔ እኔን የምጥልበት ሴራ እየፈለግክ አልገባኝም። እንደውም አሁን አሁን ነገሩን ተረጋግቼ ሳስበው ይሄንን መረጃ ራሴ የላከው ነው የሚመስለኝ። ቆይ ለምን ብዬ እልሃለሁ፣ ምን ምን ፈልጌ እሱን አኔል ጠይቀህ እንጂ፣ የልብህን እየሠራ ሰው ላይ ማላከክማ ትችልበታለህ። አሁንም በማይመስል ነገር ስንጨቃጨቅ ልጃችን እንዳይሰማ ግቢና ልብስህን ቀይር። ይስማ መስማቱ እንደሆነ አይቀር ታዲያ እናቱ፣ እንዳልወርሽ ሄደሽ ለምን አትነግሪው? ይህን ያህል ድፍረቱ ቢኖረው ኖሮ እሱን ለመሸሽ እነሳ ነበር። ስለዚህ አርፈሽ ቁጭ በያ

ደናደር እውነት የአንቺ ንድፈ ሀሳብ ከሆነ ይገርማል። ግን ምን ዋጋ አለው? አሁን በእኔ ምክንያት ተበላሽቷል። ያን ያህል ሳቢና አትራፊም አይደለም። ስለሆነ ኮ ስመጣ የለህም። የት ይደክ ነው? ለማሚ መድሃኒት ልገዛላት እዚ ነበር። ምን ነው ፈልገሽ ነበር? አይ እንዲሁ ስላላወራን ላወራን ነበር ያመጣጥ። እሺ ዛሬ ደክሞኛል፣ ነገ እናወራለን። እሺ፣ ደህና ታዲያ። እሺ፣ ደህና ታዲያ። አቤት የአቶ ተስፋዬ ቤት ነው? አዎ ነው። አቶ ተስፋዬ ሊጠሩልን ይችላሉ? እኔ ምን ነበር? ከፖሊስ ጣቢያ ነው የመጣ ነው። ለአንዳንድ ጥያቄ ስለምንፈልጎ፣ እባክዎ ከኛ ጋር መሄድ ይችላሉ? የምን ጥያቄ ነው? ነገሩ ግልጽ አድርጉልኝ እንጂ። በአንዲት ልጅ ላይ የመኪና አደጋ አድርሶ ጥሎ በመጥፋትና መረጃ በመደበቅ እንዲሁም ወንጀሉን ለማዳፈን በመሞከር ክስ ቀርቦበታል። እረ እኔ በፍጹም ምናልባት ተሳስታችሁ እንዳይሆን ይህን ሲያደርጉ በምስል የተደገፈ ማስረጃ አለን። እባክዎትን ወደ ፖሊስ ጣቢያ እንሄድ። ታዲያ እዚህ ብናወራ አይሻልም? ለመደራደርም እዚህ ይመቻል ማለት። የምን ድርድር ነው? የሁላችሁ የኔ ልጆች፣ በዚህ እድሜ ብታሰር እጎዳባቸዋለሁ። ለእናንተም ጠቀም ያለ ገንዘብ ልስጣችሁ እና ባካችሁ። በጣም ያሳፍራሉ! በዚህ እድሜ ስለ ገንዘብ ሲያወሩ ትንሽ እንኳን አያፍሩም? እኛ የቆምነው ለህግና ለእውነት ነው እንጂ ለገንዘብ አይደለም፣ ለጥቅምም አይደለም። እውነት ነው። የኛ ስራ የተበደሉ ፍትህ ያላገኙ ሰዎች ፍትህ መስጠት እና እንባቸውን ማበስ ነው። አሁን ጊዜያችን አይግደሉብን፣ እንሂድ። አልሄድም! አልሄድም! አልሄድም! አልሄድም! አሁኑን እፈልጋለሁ ቶሎ ቶሎና፣ አሁኑን ቶሎ ቶሎና። ይኸውልህ ሚኪ፣ ይሄ ገንዘብ የመጣበት መንገድ ምንም አላማረኝም። እንዴት? ምን? እንዴት አለው እንዴት በዚህ ጊዜ ውስጥ ይህን ሁሉ ገንዘብ ሊያገኝ ቻለ? ታዲያ አሁን ምን እናደርግ ነው? ይኸውልህ ይሄ ገንዘብ በወንጀል ወይ ደግሞ አላስፈላጊ መንገድ የመጣ ከሆነ ከፈጣሪም ስላልሆነ በረከት አይኖረውም። ዶክተሮቹ ምንም ያህል ቢጥሩ እኔ ሊያድንኛች። ይኸውልህ በደንብ አዳምጠኝ። ቢኒንም ቢሆን እህቴንም በደንብ አድርገህ ተከታተላቸው። ምን ምን እያልሽ ነው ደግሞ? እኛ ለምን እንደሚከታተልን? ምንስ ነው የምትፈልጊው? ምንም ምንድን ነው የደበቅሽ? ምንድን ነው አንቺ የምትፈልጉኝ? ያጎደልንብሽ? አረ ምንም አላጎደላችሁብኝም። ይሄው እየሰማውሽ አይደል እንዴ? እውነቱን ንገሪኝ። ለምንድን ነው እንዲከታተል ያለን የምታደረጊው? እውነቱማ በቃ ለእኔ ብላችሁ ያመጣችሁት ገንዘብ ወንጀል እየመሰለኝ ነው። አንተም ምህቴም እኔን ለማዳን የማትፈነቅሉት ጉድጓድ እንደሌለ አውቃለሁ። ስለዚህ እናንተን ካማጣ ብዬ አመጣጡን ለማወቅ ፈለግኩ። ለዛ ነው ተከታተላችሁ ያልኩት። አይመስለኝም ምንድን ነው ታዲያ፣ እኛ የምትፈልጊው ነገር ያሳጣንሽ? እናንተ ማጣት ስለማልፈልግ ቀድሜ ነገሩ ልፍታው ብዬ ነው። ከቀደማችሁኝ ደግሞ የምፈልገውን ነገር አጣው ማለት አይደል? ለዛ ነው እንደዛ ያልኩት። ማን ነው ልጁ? እሱስ ምንድን ነው የሚፈልገው? ሚኪ ነዋ። ሚኪ ማን ነው ደግሞ? ሚኪ አብሮኛ የተማረው ነዋ። እንደውም እየተመላለሰ ሲጠይቀኛል ነበር? እሱስ ማን ነው ምንድን ነው ገንዘብ ነው የሚፈልገው? እረ አይደለም እንደውም የእሱ ፍላጎት እኔ እንድኝ ማየት ነው። እኔ ደግሞ መዳን የምፈልገው ፈጣሪ ዳኝ ባለኝ መንገድ ነው። እሱ ደግሞ ባለኝ አቅም ሁሉ እረዳሻለሁ ስላለኝ ለዛ ነው የደወልኩለት። እሱ ደግሞ የእኔን ሀሳብ ይደግፋል። ከተቀደምንና ገንዘቡ በወንጀል ከመጣ እኔም አንተም የምፈልገውን ነገር አናገኝም አልኩት። አልመሰለኝም። እየተጠራጠርከኝ ነው። ቆይ እናንተ ለእኔ ስሜት መች ተጨንቃችሁ ታውቃላችሁ? ከአንተና ከሷ ውጪ ሰው እንደሌለኝ እያወቃችሁ ጭራሽ ሚስጥር ጀመራችሁ። ብቻኝነቱ ሕማሙ ሲብስብኝ። እሺ ነው፣ ይመል አድርግ። እሺ በቃ። ይኔ ፍቅር ሁሌም ከጎን እንሻለን። አይዞሽ አይዞሽ። ደህና ቆንጆ እንቅልፍተኛ። ቁርስ ታምጣለ? አይ ለውጣ ነው፣ እዛው ውጭ ይበላለሁ። የሮዳስን ፕሮፖዛል አይቼዋለሁ። እንዳልወደድኩት ላባዬ ንገሪው። ይሁን እሺ። ግን ትንሽ አትበላ? አይ ውጭ ይበላል። እማዬ ደህና አሉ። በቃ እሺ፣ ቻው። መልካም ቀን። ዘ ድንግልን ሲወጣ ታየሁት ልበል። አዎ የሮዳስን ፕሮፖዛል አልወደድኩትም ብለዋል። እሺ ገረመው ነው የሚለው አረ አይደለም ያው እያየሁት አይደለ እንዴ ለምንድን ነው የሚደውለው ሰላም ሊለኝ ነው የሚደውለው አልመሰለኝም ማታ ሻንጣሽን ይዘሽ ልትሄጅ የነበረው እሱ ጋር ነው እንዴ ደግሞ ቤት ወጣሽ ቤት ገባሽ ብለህ ልትቆጣጠረኝ ነው ስማ ከዚህ በፊትም በዚህ ግቢ በዚህ ውጭ ስትለኝ ዝም ብዬ የሰማው ገረመው እንዳታሳስረው ስለመፈራ ነው አሁን እሱን ለማሳስር ምን ያግደኛል ጊዜው ረዝሟል ብለሽ አስበሽ ከሆነ ተሳስተሻል። መረጃ እንደሆነ ምን ጊዜም መረጃነቱ አይቀይርም። መቼም እሱን አሳስረህ አንተ በነፃነት አትኖርም። ምን ይመጣብኛል? ሰው ገጭተህ መግደልህን ትረሳለህ? አንተም ወንጀለኛ ነው እና አንተም አይቀርልህም። አሳስረሃለሁ እያልሽ ነው? አየህ፣ ፈጣሪ ይፈርዳል። ሁለታችንም እኩል ሆነናል። ስትፈርድ ይፈረድብሃል። እሺ ጥሩ። ሰላም አለ። እንዴት ነህ? ሰላም፣ አረፈ። በሰላም ነው አቻ ሁሌ የጠራኝ ምን? ሰላም አለ። ሰላም ካጣሁኝ እኮ ቆየሁ። ምን ነው አለቃ፣ ምን ተፈጠረ? የገጨዋትን የልጅቱ አድራሻ ፈልግ። ምን ምን ማለት ነው አለቃ? ምን አስሬ ምን ምን ትለኛለህ? ፈልግ አልኩህ፣ ፈልግ ኧረ አለቃ፣ ቆይ የት ብዬን መፈልጋት? የተፈጠረ ችግር አለ እንዴ? የገጨዋትን ልጅ በሕይወት እንዳለች ነገሩኝ። አሁን እቺ ልጅ ከየትም ከየትም ብለህ ፈልገህ እንድታገኘልኝ። አለቃ፣ አዲስ አበባ እኮ ሰፊ ነው እንዴ? ከየት ብዬን መፈልጋት? ባገኛት እራሱ እኮ በጣም ብዙ ጊዜ ይፈጃል። ስራዎችን በጠቅላላ ትተህ ከዛሬ ጀምሮ ልጅቷን ፈልግ። ከየት ብዬ ልፈልጋት አለቃ? ከገጨሁበት ቦታ ብትጀምር ይሻላል። የዛን ዕለት ወደ ቤቷ እየገባች እያ ያለ ነው አደጋውን ያደረስኩባት። ምስሏን አንሳና ከዛ ቦታ ጀምረ ፈልግ ካልክ እሺ ምን አደርጋለሁ አለቃ ታዲያ ሰዎቹ አንተንም ሊከታተሉ ስለሚችሉ ተጠንቀቅ እሺ አለቀ የሮዳስን ፕሮፖዛል አይቼዋለሁ በጣም አሪፍ ብንቀበለው ለድርጅታችን ይጠቅማል ዘድንግልን አይቶት አልወደደውም ይህን ለሮዳ ስጣት ድርጅቱ ለዘድንግል ተውለት አንተ ያዘዝኩን ስራ ብቻ ስራ ስላዳመጥሽኝ ጊዜሽን ስለሰጠሽኝ ያመሰግናል። እንጂ ይህ ደግሞ ከየት የመጣ ምስጋና ነው? ከዚህ በኋላ እኮ ጓደኛሞች መመሰጋገን አያስፈልግም። ጓደኛ ይመሰገን የሚያለው ማለት በዚህ ሩጫ በዛ በዘመን ጊዜንም ያለ ነገር መስጠት በጣም ከባድ ነው። እሺ ካልክ ምስጋና ተቀብያለሁ። አንዴ ይቅርታ። ሄሎ። እሺ፣ እሺ፣ በቃ መጣ እኔ ምልሽ ከማስታወቂያ ባለሙያነት በተጨማሪ ምሰሪ ስራ አለ እንዴ? አይ የለኝም። አሁን ግን አንድ ፕሮጀክት አለ። ፕሮፖዛሉ ተጽፎ ለአንድ መስሪያ ቤት ገብቷል። መልስ እየጠበቅኩ ነው። አረ አሪፍ ነው። ለምን ጠየከኝ? ሌላ ፕሮጀክት ደግሞ ልታሰራኝ ነው እንዴ? አረ በጭራሽ። ያው እንደ ጓደኛነት ስለ ስራሽ ብትነግሪኝ የማግዝሽ ነገር ካለ ከጎንሽ አለሁ ለማለት ነው። እሱማ ግድ ነው። ያስገባሁት መስሪያ ቤት የሚለኝን ልስማና በቻልከው መጠን ታግዘኛለክ ችግር የለውም። እሺ ጥሩ። አሁን የሆነች ጉዳይ ተደውላልኝ አለች። መቼም በሄድ ቅር አይለማል። ይቻላል ሂሳብ ልክፈልና እንወጣለን። ሰብ፣ ጭልጥ ብለሻል። አይ ልጅ፣ እየሆነብኝ ያለውን ነገር እያወቅሽ እየቱን ነገር ዘድንግልም ሆነ ሰላም የአባታቸው እንጂ የኔ ልጆች አለመሆናቸውን፣ ለዚህ ቤት እኔ ብቻ ባዳ መሆኔ ነዋ። እንታይ እንጂ ማማ፣ ማማ እንደዚያ አትበይ። ምንም እንኳን እናታቸው ባቶኝ፣ እንደ እናት ሆነሽ እንዳሳደግሻቸው ግን አይረሱም። እሱን እንኳን ጊዜ የሚፈታው ይሆናል። እንዴት እዛ ድንግል እንዳልወለድኩት ሲሰማ ከልቡ ነው የሚያዝንብኝ። ይቅር እንኳን የሚለኝ አይመስለኝም ዘድንግል። እዛ ድንግል እንኳን በአንቺ የሚጨክን አንጀት ያለ አይመስለኝም የኔ ልጅ። በድጋሜ አደራ ለልሽ ነው ይህንን ሚስጥር ለአንድ ሰው ትንፍሽ እንዳት። እሺ፣ ተነሽ ጊቤ ይሽ በቃ ደናገሪ። ሄሎ፣ ገረመው ምን ሆነሻል? አላስጨነሽ ልምጣ ነኝ? ደህና ነኝ መተ ምን ታደርጋለህ? ማታ መጣለው ለስቀረሽ በዛ ላይ ከጠዋት ጀምሮ ስደውልልሽ አላመሳስቲ፣ የሆነ ነገር የሆነች ነበር የመሰለኝ። አዎ፣ ማታማ ልመጣ ስል ዘድንግል ይዞ አስቀረኝ። በዛ ምክንያት ቀረሁኝ። ምን ሆነሽ ነው ግን? ምንም አልሆንኩም። ያው ክፍት ሲላይ ነው። አንተ ጋር ልምጣ ብዬ ነበረው። ለማንኛውም ስረጋጋ እደውልልሃለሁ። እሺ፣ አመሰግናለሁ ምንድን ነው የደበረ ትመስላለህ? ተይም ባክሽ ምን ነው ብቻ ዛሬም ያቺ ፍቅረኛን ከሌላ ወንድ ጋር አያት መሰለኝ ለምን ይህ ተስፋ የሚባለውን ሰው ባዶ እጁን አታስቀርም ጭራሽ ዛሬ ደውሎ አዲስ የጠፋ ነገር አለ ፈልግ አይለኝ እሱማ የት ይቀርለታል እኔ ምን አዲስ ነገር አለ ያልኩ የፕሮፖዛሉን ጉዳይ ነው እንዴት አደረክ ዛሬ ጠዋት ዘድንግል እንዳልወደደው አቶ ወስፌ ይነግረውኛል ምን ለምን ለምን አልወደደውም እኔ ምን አውቃለሁ ራሱ ዘድንግል ጠይቅ ቆይ ከዚህ የበለጠ ምን አይነት ፕሮጀክት ነው የፈለገው ያው ምናልባት ያንቺ ስለሆነ ይሆናል አይሆንም ያለው ስራ ስራ ነው የግል ጉዳይ ደግሞ የግል ነው ቆይ እንዴት እሱ እንደዚህ ያስባል አስባ አላልኩም ምናልባት ነው ያልኩት ካልሆነ አግኝውና አስረጅው ጭራሽ አግኝው ትለኛለህ እንዴ አንተን እኮ ጨርስልኝ፣ ያልኩህ እኮ ድካሜ እንድታቀልል ይመስሉኝ። ሲጀመር ፕሮጀክትሽ ልክ እንዳልሆነ ነው የተናገረው። ይሄ ማለት ደግሞ ድጋሚ ማየት አለብሽ። ሰማኛለህ፣ የእኔ ሳይሆን የአባቴ ፕሮጀክት ነው። እሱ ደግሞ በጭራሽ እንደዚህ የሚጣል ፕሮጀክት ሊጽፍ አይችልም። እንዲ፣ ታዲያ ዘድንግል እንዴት ጣለው? እንጃለት። የእኔም ጥያቄ እሱ ነው። ስሜ ሩነስ ምናልባት ጸሐፊው አቅያ የራሰጥተው ቢሆንስ? ለጸሐፊው ሳይሆን ለዘድንግል እኔ ራሴ ነኝ በእጁ የሰጠሁት ምናልባት ቢሮ ካየው ከሌላ ፋይል ጋር ተቀያይሮበት እንዳይሆን። ቤት እጃ ዋለው ነበር ያለኝ። እርግጠኛ ነኝ ያቺ ህያብ ነች እንደዚህ ያደረገችው። እንዴ ማለት አልገባኝ። ተው እባክህ እኔ ከገባኝ ይበቃል። እዚህ ተመችቶኛል። አንተ እኮ አታፍርም። ሂሳብ ለመውሰድ ይሆናል የመጣው እና ዛሬ አብረን እንድናደር አይደለም። ታዲያ ምን ፈልገህ መጣ? ዛሬ እዚህ መጠጣ ስላሰኘ ልጠጣ ነው። ስለዚህ በእኔም ባይተጠመቀውም ልዩ እስኪ ልጋብዝህ። ትሰምኛለሽ? አሁን የአንቺ ብሶት መሰማበት ጊዜ ላይ አይደለም። አፍሽን ስጊ። ብሶት መስሎ ነው እንደ ት እኮ አይደለም። መቼም ይሄን የመሰለ ቤት ከፍተህ ስትሰጠኝ አላመሰገንኩም፣ በዛውም አመሰግናለሁ ልበል ብዬ ያው ደግሞ ለአንተም ለየት ያለ ክብርና ፍቅር ስላለኝ ልዩ የሆነው በንባ የተጠመቀው ውስኪ እኮ ልጋብዝ ብዬ ነው። አልፈልግም፣ ይቅርብኝ። ዛሬ መቼም አመጣጥ ለመስከር ይመስላል። በነገር ቀድሜ ስለሰከርኩኝ አሁን ደግሞ በውስኪ ባላንስ ላርገው ብዬ ነው። መቼም በእኔ አይደለም አይደል ሴቶች አጠቃላይ ያው ናችሁ። አቃጣይ፣ ተንኮለኛ፣ ሴረኛ ናችሁ። ትሰማለህ፣ እኔ የበደልህ ገፈት ቀማሽ እንጂ በዳይህ አይደለሁም። ሴት እስከሆንሽ ድረስ ያው ነሽ። ማለት ምኑ ነው ያው፣ አልመች ብሎሽ እድሉ ስላላገኘች ነው እንጂ፣ እድሉ ብታገኚ እኔን ማሰቃየትሽ አይቀርም ነበር። እባክህ እባክህ፣ አታጓጓኝ። እባክህ ማለት እድሉን ባገኝማ ማረገውን አቅ ነበረ፣ የቁም ሬሳ አድርጌ በቁም አንከራትት ነበር።

አይ ያው ነገር ልነግርሽ ፈልጌ። ምንድን ነው? ንገረኛ። እሺ፣ ግን ከኔ የማይጠበቅ ነገር ስለሆነ እኮ። መጥፎ ነገር ከሆነ ካንተ አልጠብቀውም ነው። መጥፎ ነገር ነው የምትነግረኝ? ግን ያው ከኔ ስለማጠብቀው ይሄ ነው ነው። ንገረኝ፣ አሁን በጣም አጓጓኝ። እሺ፣ እነግርሻለሁ ግን ምንም ብልሽ እንዳትቀየም። እሺ፣ ቃል ትገቢልኛለሽ? ቃሌ ነው። እያው በጣም አፍቅርሻለሁ። የምርህን ነው? አዎ ያው ሁሉ ነገር ይስቦኛል፣ በጣም አፍቅርሻለሁ። እባክሽ ፍቅረኝ፣ የነገ ህይወት ይሆንልኝ። ግን ምንም ግን አትመኝ፣ በቃ ዝም ብለሽ ፍቅረኝ፣ ተቀበይኝ እሺ። እቀበላለሁ። የምርሽ ነው ህያብ የምርሽ ነው? ምንድን ነው የተፈጠረ ችግር አለ? ኧረ ምንም ችግር የለም። በይ ንገሪኝ። አንቺ እኮ ከዚህ በኋላ ልጅ ነሽ። የተፈጠረ ነገር ካለ ንገሪኝ። አይ እንዲሁ ቤተሰቦቼ ናፍቆኝ በሀሳብ እጅ ነው እንጂ ምንም ችግር የለም። እኔ ልክ በት በር እየተጓጓ ነው። አይ እንደዚህ በሀሳብ የዳማ ችግር የለም ብትለኝ አላምናት። ሽኖሽኖ እኳ አንቺ ሰው ቋምት ነካችሁ። የምን እቃ ስሜናችሁ እንደማያውቅ ሰው ያደርግሽ። ለዛ ድንግል የሰጡትን የስራ ፕሮፖዛል አንቺ ነሽ አይደል ያበላሸሽው? እኔ አላምንም። ቆይ አንቺ ከመሽሞን ሆኖ ፕሮፖዛል ለመጻፍ በቃሽ? በጣም ነው የሚገርሙ። ትሰሚኛለሽ፣ መስመርሽን ባታልፊ ጥሩ ነው እሺ? እኔ በመንገድ የሚገቡ ሰዎች ትዕግስት የለውም። አንቺን ብትሆን ቦታሽ ነው አንቺ። ካለበለዛ ግን ይሄ እንደዚህ በጥጋብ ወጣጥሮ ይነፋሽ ነው የማስተነፈሰልሽ ለምን ከምትቻ አድርገሽ ዋና ይሁን? ኧረ አታውቂም ማለት ከተነሳብኝ አይደለም አንቺን እንደዚህ መረን ለቆ ያሳደግሽ ቤተሰብሽን ጭምር ነው የሚፈጅልሽ። ምን አልሽ አንቺ?